በመጀመሪያ እንዲህ ብለው የጻፉ ሰዎች ልኡል የተናገረውን ሰዎች ያልሰሙ ሰዎች ሊሆኑ ይችላሉ ብዬ አሰብኩኝ። እሱ ተናግሯል ትንሽ ክፍተት ነበር ብሎ ተናግሮ ምናልባት እሱን ያላያችሁ ትሆናላችሁ ብዬ አሰብኩኝ። ግን እሱ ደግሞ ይሄንን የጻፋችሁትን ሲያነብ ምን እንደሚሰማው እንግዲህ ትንሽ የሚከብድ እንትን የሚለው የሚደብረው ይመስለኛል። ምክንያቱም ከኛ ከተመልካቾች ይልቅ እሱ ነው የሚቀርባት አይደለም ሚወዳት ሚያፈቅራት፣ ሁሉ ነገር እያለ ሚሳሳላት። እኛ ተመልካች ነን። እንደ ተመልካች ደግሞ የምንሰጠው ግምት የምንሰጠው አስተያየት አለ። ግን ደግሞ አንዳንድ ጊዜ ከባለቤቱ እኔ አውቃለሁ የምንል ሰዎች አለን። እና ሁሉም ሰው አይደለም፣ አንዳንድ ሰው አሉ። እና በሱ መሀል ትንሽ ሊደብረው ይችላል ብዬ አሰብኩኝ። ትንሽ ሰው ቢሆን በዚህ ኮሜንት የጻፈው እሱ ችግር የለም፣ ግን ትንሽ በዛ ስላሉ ነው ያነብባል። በእርግጥ የምትጻፈው ኮሜንት አንድ ኮሜንት የሚዘለው ያለ አይመስለኝም፣ ሁሉንም ያነባሉ እነሱ ኮሜንታችሁን። እና አንዳንድ ጊዜ ስንጽፍ ሰውን የሚጎዳ ሰውን እንትን የሚል ነገር ባንጽፍ ጥሩ ነው። እነሱ ሁለታቸው ይተዋወቃሉ፣ እንዳልኳችሁ ከኛ በላይ እነሱ በደንብ ይተዋወቃሉ። ሶ ሁሉም ነገር የልኡል ሳይሆን ጥፋቱ የእሱ የአጎቷ ጥፋት እንደሆነ። ሁለተኛ ነገር እሷ ኤልሳ ራሱ ጥፋተኛ ናት። ለምን እንደሆነ ታውቃላችሁ? አጎቷ ካልተስማማት ይህ ሁሉ ስቃይ እያደረሰባት ትምህርቷን እንዳትማር እንዳታጠና፣ ይህ ሁሉ እንትን እያደረጋት እሷ ግን ቤት ውስጥ ቁጭ ብላ ይህ ሁሉ መከራ እያሳለፈች ከልኡል ጋር እንዳትገናኝ ሁሉ እንዳገታት መናገር ትችል ነበር። ያው እሱ በዛ ሰዓት ስራ ተወጥሮ ነበር፣ በተለይ በመስፍን እንትን መስፍን ሳይሞታ አካባቢ ጠዋት ማታ ጠዋት ማታ እነሱ እረፍት ያላቸው አይመስለኝም። እንደምታዩ በጣም ስራ በስቶባቸው ነበረ ከእሷ ጋር ለማውራት። ያው እኛ ደግሞ በተፈጥሯችን ሴቶች ደግሞ ስንባል ፍቅረኛ ሲኖርሽ ግዴታ ወተሽ መዝናናት በቃ የሆነ በቃ ደስ ይልሻል አይደል ይሄ ይቺ ልጅ ደግሞ እንደዚህ አይነት አጋጣሚውን አላገኘችም ምክንያቱም በስራው የሚፈቅድለት ሰዓትም የለውም ማለት ነው ልውል ለዛም ይመስለኛል ብዙ ጊዜ አብረው የማያሳልፉት ደግሞ አንዳንድ ጊዜ እሱን ከወደደች የግዴታ ስራውንም መውደድ አለባት ብዬ አስባለሁ ወደፊት አብረው ሲኖሩም ይሄን ስራው አክብራ ሁለታቸውን ተስማምተው ካልሆነ እሷ በፊት እንደምትወደው ስራውንም እንትን እንደምትል እራሷ ተናግራለች በፊት በፊት በጣም የቆየ ቪዲዮ ነው በፊት አንድ ስንት አረ በጣም ቆይቷል አንድ ስንት ወር ይሆነዋል ብቻ በዛ ሰዓት እሷ ስለ እሱ ጥሩ ነገር እያወራች ያየ ነው በጣም ብዙ እንትን አይተናል አሁን በትንሽ እንትን እንደዚህ ሁለታቸው እሷም እንደዚህ አይነት ጉድ በገዛ ጎቷ እየተሰቃየች እንደሆነ እንግዲህ ልዑል ምንም የሚያውቀው ነገር የለም። አሁን ደስ የሚለው ነገር ልዑል አሁን ትንሽ ከበፊቱ አሁን ትንሽ እፈ ያለ ይመስለኛል። ምክንያቱም ደብዳቤውን አንብቦታ ላይ የጻፈችለትን ጀግና ነው እንደምንም አፈላልጎ ልጁ ያለበትን ትን ብሎ እጁ አስገብቶታል ማለት ነው። ካሁን በኋላ ቢያንስ እንደምትገኝ ቀርቧል ማለት ነው። የምትገኝበት እንትኑ እየቀረበ ነው ያለው እና ብቻ አንዳንድ ጊዜ ሰውን ጥፋተኛ ባናረግ የተሻለ ነው ብዬ ነው ማስበው። ያው እንደ ተመልካች ማለት ነው አስተያየት አትስጡ፣ አይደለም አስተያየት ስጡ፣ የተሰማችሁን ስጡ። ግን ደግሞ በደንብ አይታችሁ ማን ጥፋተኛ እንደሆነ መፍረድም ካለባችሁ ማለት ነው አሉ አንዳንዶች ዝም ብለው የሚጽፉ ሳያዩ ቪዲዮን ሳያዩ ዝም ብለው ርዕሱን ብቻ አይተው የሚጽፉ ሰዎች አሉ ጥፋተኛ አድርገው እና ልኡል ምንም ጥፋት የለበትም። በሁለታቸው በኤልሳ እና በሱ መሃል ምንም ነገር እንደሌለ ያው ያለመግባባት ነገርን ቢኖርም እሱም በጊዜው የሚፈታ ነገር ነው። እንደውም እኔ ምን እንዳሰብኩ ታውቃላችሁ? አሁን ዘላለም እና እሱ አንድ ላይ ቢሆነው ዘላለም በራሱ እንትን እየሰራ ነው። በእርግጥ እሱም እረፍት አላገኘም። ግን ደግሞ እነሱ ታውቃላችሁ አንድ ላይ ሲጣመሩ ሰውን እንዴት አድርገው ማወጣጣት ተሎ በቃ ለማግኘት ይች ልጅ ካለችበት ጭንቀት ለማግኘት በዛም፣ በግራም በቀኝም ተሯሩጠው ያገኟታል ብዬ ተስፋ አደርጋለሁ። ደግሞም ያገኟታል። ደብዳቤው ከተገኘ በኋላ ይሄ አጎትየው እውነቱን መናገሩ አይቀርም። ሌላው ደግሞ ይሄ ደብዳቤውን የሰጠው ልጅ እሱ ሁሉንም ነገር ስለ ኤልሳ ያውቃል። የእሷ ጠባቂም እንደሆነ እንግዲህ እየተናገረ ነበር። ስለዚህ አሁን እየተቃረበ ነው ብዬ ተስፋ አደርጋለሁ። እሷም እሱም እንደምትገኝ ሙሉ ለሙሉ ተስፋ ነው። አሁን ልዑል ከበፊቱ አሁን ትንሽ ተንፈስ ብሏል። የእውነት በፊት ራሱን እንደ ጥፋተኛ አድርጎ በጣም ሲጨነቅ ነበረ። መሆን አሁን ደብዳቤው ካነበበ በኋላ እሱ በእርግጥ ጥፋት የለበትም። ግን ደግሞ እሱ ያሳሰበው በፊት ስልክ ሳይደዋወሉ ስልክ ሲደውል አታነሳለት ስትል፣ በዛ ሰዓት በእርግጥ ሂዶ ቦታ ቤቱን ያውቃል በአካል ያው እነሱ ደግሞ ታውቃላችሁ የሆነ ቦታ ሲሄዱ ብዙ እንትን ያለ ብዙ ጥላት ያለባቸው ሰዎች ናቸው ልዑልም ዘላለምም። ስለዚህ እንደፈለጉ መንቀሳቀስ ሰው በቃ እኔ ጋር ብቻ እሱን እየፈሩም ሊሆን ይችላል። እንግዲህ እሱ ፈጣሪ ነው የሚያውቀው። ግን በስልክ ማውራት ይችላሉ። እሱ አላነሳ ስላለች ነው ሙሉ ጥፋተኛ። ግን እኔ በሴት ልጅ አልፈርድም፣ ምክንያቱም ነገ ጠዋት እኔም ምን እንደሚያጋጥመኝ ስለማላውቅ። ሴቱንን በሴት መፍረድ ከባድ ነው። ግን እንግዲህ ጥሩውን ነገር መመኘት ነው። ሁለቱ እንዲስማሙ እና አሁን ተገንታ እንዲታረቁ አብሮ እንዲሆኑ እሱም የተመኘውን በተለይ የልዑል እናት የተመኘችውን ቢሳካላቸው ደስ ይለኛል። እውነት የልዑል እናት ሁል ጊዜ የልጅ ልጅ አሳይተኝ፣ እውነት ልጄ ስማም እንዲህ ነው የምትል አንድ ልጅ ነው ያላቸው የልዑል እናት። ለልጁ አንድ ነኝ ብላ ባለፈው ተናግራለች። ስለዚህ ለአንድ ልጇ ደግሞ ለዛም ይመስለኛል በጣም በጉጉት የምትጠብቀው። እድለኛ ናት። እንደውም የልሳ እውነት ልውልን የመሰለ ጀግና የስንትንትን የሚያብስ ጀግና ባላግንታ እድሏን ትጠቀምበት ብዬ ነው ማስበው። እንግዲህ በሰላም እንድትገኝ ተስፋ እናድርጋለን። ጸሎት አድርጉላት። ያው አሁን እንኳን ብዙም የሚያለፈው ነገር ያለ አይመስለኝም። ሁሉም ነገር መረጃው እጁ ላይ ስለገባ በቅርቡ እሷን ያገኛታል ብዬ ተስፋ አደርጋለሁ። ሰውየው አሁን አጎት የተባለው ሰውዬ በፍጹም ማመን አልቻለም። ጥፋቱን ማመን አልቻለም። አሁንም ልክ አንገቱ በቃ እንትን እንዳለበት ነው። እሱ ከኔ በላይ በቃ ገንዘብ አለባበሱን እንደምታዩት ነው። እንግዲህ ምስኪን መስሎ ነው የሚመጣው፣ ግን ከጀርባ ግን በጣም ሚሊኔር አፍታም እንደሆነ ነው ልኡል ሲያወራ የምናየው ማለት ነው። ይህ ሰውዬ ምን ያክል አደገኛ እንደሆነ እንትኑ ምንድን ነው ጸቡ፣ ከኤልስ አባት ጋር ነው። በአባቷ ምክንያት እሷን እንደዚህ ያሰቃያታል። አንዳንድ ሰው ግን እንዴት እንደሚያስብ አላቅም እውነት የፈለገው እንትን ቢኖርበት የፈለገው ባይስማሙ እንጃ ጉዳዩን ከሱ ጋር መጨረስ ባለበት እሱ ጋር መጨረስ እንጂ ምንም በማታቀው ምስኪን እንደዚህ ማሰቃየት ጥሩ ነው ብዬ አላስብም። ምክንያ አንደኛ አባቷን ልጅቷ ትምህርት እንደምትማር ነው የሚያውቀው። እሷ ግን ትምህርት እንደማትማር ከቤት አጋጇ የሰማችሁት ብዙዎች አይታችኋል? ብዙ ነገር ስለ ኤድስ እያወራች ነበር። ልኡል ይሄ ሁሉ ጉድ አያውቅም ምስኪን። አሁን ገና አሁን ሲሰማ እንዴት እንደሆነ አይታችኋልና ኦልሬዲ ሰ እሱ እንደምትማን ነው የሚያውቀው ልኡልም። ግን እሷ ግን የሰማው ነገር ማመን ነው የከበደው። አሁን ቤትም አለ ቤትም እሷ እንድትገኝ እንግዲህ እግዚአብሔር አምላክ ይርደው ነው ምለው ልውላችን ዘላለም አንድ ላይ ሆኖ፣ አሁን ይችን ልጅ እንደምንም አድርገው እጁ ማስገባት አለበት። ይህ አጎትየው ምን እንዳሰበ ምን ማድረግ እንደፈለገ እንግዲህ አላቅም። ብሩን እየወሰደ ነው ኦልሬዲ ንብረታቸው። የአባቷን ድርጅት ስም በሱ ነው ብሩ ሁሉ ነገር የሚገባው አሁን ልጅቷ ከተገኘች በኋላ ሁሉንም ነገር እያጣል። አንዳንድ ሰዎች ስግብግብ ናቸው፣ ተቀላቸው ቢያንስ ከእሷ ጋር ሙሉ እንትኑ እየከፈለችለት የሚፈልገውን እያደረገችለት መቀመጥ ሲገባው እንዴት በእሷ እጅ እተዳደራለሁ ብሎ እሷን አሁን ሁሉን ነገር ሊያጣ ነው። እራሱ በሰራው ሴራ ሁሉም ነገር ሊያጣ ነው ይሄ ሰውዬ። ለሱ ነው ይሄ ብዙ አላዝንለትም። የእጁን ነው የስራውን ያገኝ እና ሰው አንዳንድ ጊዜ የሚሰራውን አያቅም። የእውነት ሁል ሁልጊዜ ከእኔ በላይ ሰው የለም ብሎ ነው የሚያስቡት። እግዚአብሔር ልቡን አይስጠን ነው የምለው። እንደዚህ አይነት ስራ የሚሰሩ ሰዎች ልብ ይስጣችሁ። እኔ ሌላ ምንም ነገር አልላችሁም። በቅርቡ ተገኘች የሚባል ዜና እያሰማን ነው የምላችሁ። መጥፎ መጥፎን ነገር ያደርግላቸው፣ መልካሙን ነገር ያቅርብላቸው። እህት ወንድሞቼ፣ በውጭም በትኛውም ዓለም ያላችሁ ሰላማችሁ ይብዛል። ለማንኛውም የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ ሼር እያደረጋችሁ ቪዲዮ ላይክ እያደረጋችሁ ጀምሮ ለምታበረታቱን እህት ወንድሞቼ ከልብ ነው የማመሰግነው። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ባይ ባይ።